በመካሌ እንግዲህ ከሁለት ቀን በፊት የተደረገው እና አንድ ኢትዮጵያ ወንድማችንን በሳውዲ አረቢያ ዜጋ ላይ የፈጸመው አጸያፊ ተግባር ህይወት ማጥፋት ማለት በጣም በጣም ይከብዳል። እንግዲህ አንተንም አላህ ነጃ ይበልክ። አንዳንድ ወንድሞች ከዚህ ተማሩ። እዛ ኢትዮጵያ የለመዳችሁት ማለት ነው፣ እዛ ኢትዮጵያ የለመዳችሁት። ለምን አንደኛ ነገር አስቡ። ለእናታችሁ ለቤተሰብ ኑሩ፣ ለህዝብ ኑሩ ሰው ሀገር መታችሁ እንደዚህ አይነት ነገር አትፈጽሙ እና የሳውዲ አረቢያ ህግ ደግሞ ኢትዮጵያ ላይ ቢሆን በጣም ደስ ይላል ነበር ማለት ነው ውዶቼ ማለት ነው። የሳውዲ ህግ ማለት ኢትዮጵያ ላይ ቢሆን ኖሮ ብዙ አናለቅስም። የሰው ህይወት ቀን በቀን አይጠፋም ኢትዮጵያ ላይ ሳውዲ ህግ ቢሆን። ሳውዲ ላይ ግን አንድ ነገር ያጠፋ ጉርጋር ገብቶ ነው የሳውዲ ፖሊስ የሚያወጣ ማለት ነው እና የሳውዲ አረቢያ ፖሊስ እና የሳውዲ ህግ ማለት ብዙዎቻችን በመልካም ነገር ካሰብ ነው በጣም ደስ የሚል ህግ ነው። ሪሊው ነው ማንም የማንም ህይወት አጥፍቶ መኖሪያችን ፎርዋት እና አንደኛ ነገር ውዶቼ ማለት ነው ዛሬ ላይ ብዙ ወንድሞቻችን እየተጨናነቁ ነው። ተፍትሽ ነው እንግዲህ ተይዟል። ይሄ የምታዩት ቪዲዮ ተይዟል። ልጁ ማለት ነው። ለምን ሳውዲ አረቢያ ቀልድ አይደለም። ሳውዲ ላይ መጨመላለቅ የለም። መጨመላለቅ ኢትዮጵያ ላይ ነው ሪሊዮን ነው። ብዙ ልጆቻችን፣ ወንድሞቻችን፣ ህፃን ኢትዮጵያ ላይ ይሄን ብር ካላመጣችሁ ይሄን እናጠፋለን ይሄን ብር ካላመጣችሁ ቀን በቀን ማለት ነው ኢትዮጵያ ውስጥ እና እሱን የለመዳችሁ ማለት ነው ከዚህ ወንድማችን ተማሩ እባካችሁ፣ ለቤተሰቦቻችሁ አስቡ። ይሄ ውሃ የሚለውን ነገር ትነግዳላችሁ፣ የሰው ርዝቅ ትዘጋላችሁ። እኔ አላ ብቻ እኔ እንጃ። ይህም ልጅ ደግሞ ያሳዝናል፣ ወግዶቼ አሰላሙ አለይኩም ረምተላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ልሚ እንግዲህ በመካ ከሁለት ቀን በፊት በሳውዲ አረቢያ በዜግሩ ላይ ህይወት ያጠፋው ወንድማችን በዚህ መልኩ ተይዘዋል ማለት ነው። ሳውዲ ላይ አንድ ነገር ሰርቶ መደበቅ የለም ማለት ነው። ቴንክ ዩ ቬሪ ማች የሳውዲ ፖሊስ ማለት ነው። ሪሊ ነው የምነግራችሁ። ኢትዮጵያ ላይ እንደዚህ አይነት ነገር ቢካሄድ ጥሩ ነው እንዴ? አንዳንድ ቆመ ብለን እናስብ። ለእናታችን ለቤተሰብ ወንድሞቻችን ዌክፕ የሀገሩ ህግ የማይፈልገውን ነገር መጠጥ መነገድ፣ በእናንተ ተነስ አስር ቤት መሰቃየት። አንዱ ከአንዱ አይማር። እኔ እንጃ በጣም አንዳንድ ከወዶች ሳዲ ላይ ምንድን ነው ህግ ስትኖሩ ሆስፒታል እንኳን በተኙ ሀይለኛ ብር ስትጠየቁ መክሰስ ትችላላችሁ ኮራ ብላችሁ ህጋዊ ስትሆኑ ማለት ነው። እና የሳውዲ ህግ ጥም ነው ህጉ ጥሩ ነው። ሪቪውን ነው እና አንዳንድ ወንድሞቻችን ግን መማር አለባችሁ። በቃ ኢነፍ የኢትዮጵያን ባህሪ እዛው ኢትዮጵያ፣ በሀገራችሁ። አሁን እናት ምን ትበል? ቤተሰብ ምን ይበል? ፋሚሊ ምን ይበል? እሱ አንደኛውን ይዞ ነው። ማንን ገሎ ማን ይቀራል? ሪቪውን ነው እና አንዳንዴ፣ እባካችሁ፣ እባካችሁ ለእናታችሁ አስቡ። በጣም ነው የሚያሳዝነው። ለምን የሀገሩም ዜጋ ለምን ለምን ማይሆን ከሆነ ስራውን ማቆም ማይስማማችሁ ከሆነ ስራውን መተው እንደዚህ አይነት የሴጣን ስራ አረ ጸሎት አድርጉ አድርጉ፣ ሁላችንም በየሃይማኖታችን በጣም ነው የሚዘገን ነው። እና ውዶች እንግዲህ በጣም ነው የሚያሳዝነው። ነው እንደምታዩት፣ በዚህ መልኩ የሳውዲ መንግስት ህጉ የኢትዮጵያ ላይ በሆነ ስንት ልጆች፣ ወንድሞች፣ ቤተሰብ አያልቅም ማለት ነው እና የኢትዮጵያና የሳውዲ ህግ የተለየ ነው። እራሳቸውን ጠብቁ። ከዚህ ልጅ ተማሩ ላለው